ለእኔም ለእናንተም ጥያቄ አቀርባለሁ። ነቢዩ አለይሂ ሰላቱ ሰላም እኔ ቤት እናንተ ቤት እንግዳ ሆነው የመምጣትን እድል ብናገኝ ቤታችሁን ትኮሩበት አላችሁ። ዛሬ ነቢዩ አለይሂ ሰላቱ ሰላም እንግዳ ቢሆኑ ቤትህ ቤትህ እንዴት ነው? የሙስሊም ቤት ጽዱና ንጹሕ ነው፣ ባለችው አቅም የአስር ሺህ ብር ወንበር ይሁን የ3 ሚሊዮን ብር ሶፋ፣ ጽዱ ነው ሙስሊም ቤትህ ንጽህናው እንዴት ነው? ሽንት ቤቶች፣ መስገጃው፣ ምንጣፉ ንጽህና ለእሳቸው መስተንግዶ ይመጥናል? እሺ ወጣትነህና ወደ ክፍል ሲገቡ ግድግዳው ላይ የሰቀልከው አድና የምታደንቃቸው የእግር ኳስ ተጫዋቾች ይኖራል፣ የፊልም አክተሮችስ? ቤትህ ነቢዩ ቢያዩት የምታፍርበት ቤት አይደለም? ሰለላሁ ዐለይሂ ወሰለም። እሺ አንተና ልጆች ተነስታችሁ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 እዛ ውስጥ ያሉ ፎቶዎች ያስደስተዋል! ድንገትም ደግሞ ቲክቶክም ቢነኩት አንተና ቲክቶክ እንዴት ናቸው? ኢንስቲግራምስ ምን ይመስላል? ዋትስአፕ ላይ የተለዋወጥካቸው መልእክቶች እንዴት ናቸው? ደስተኛ ነህን ወይ? ዛሬ ይዘን የምንወጣው መልእክት አንዱ ነቢዩ ዓለይሂ ሰላቱ ወሰላም ቤቴ እንደ አቡ አዩብ አል አንሷሪ እንግዳ ቢሆኑ ለሳቸውን ለማስተናገድ ሚመጥን በኢማን የደመቀ ቤት ነው ወይ?